ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንድናገር ነበረ ያመጣው ቪዲዮ ስሪ ይዝኛ ብላችሁ ነበረ እና ያው ድምፁ ጉዳይ ትንሽ እንግዲህ እያስቸገረን ለሁለት መኝታ ቤቱ ለሳሎኑ ቅርብ ስለሆነ ትንሽ ያስቸግረማል ነው። ግን ችግር የለውም። እንደ ዛሬ ደግ ይጫናቅ ለምን? ማለት እኔ በጣም ነው ነስካፌ የምወደው በቀን ሁለት እጠጣ እችላለሁ። ከዛሬ በኋላ ግን ጭራሽ አይኔ እንዳያየው ሁሉ በቃ መብራን ቅድስት ድንግል ማርያም ከሃይበር ውስጥ አውረጦች ጣየው ነው ያልኩት። እግዚአብሔር ይቺ ልጅ በጣም ነስካፌ ትጠጣ ነበር አሉ ዱባይ የሞተችው አሁን ትናንትና ዛሬ እኔ የተቀበረችው አይደል። በጣም ነው ነስካፌ መጠጠዋሉ። ነስካፌ ልብ ያደክማል ልብ የልብ ምት ያቆማል አሉ ልጅቱ ሞተችው። በአፋ ደም ተገኛሉ ማለት ነው አስክሬን መራ እና ያ ስትመረመር የሆነበት ምንድነው እንሥኩፊ በጣም በቃ ደም የወጣው ከልብ ውስጥ እንሥኩፊ ስለምታበዛ እንሥኩፊ ስለምጠጣ ማለት ነው እንሥኩፊ ምንድን ነው የምትለው መጀመ የላቸው ማረፋፈር ያላቸው ልጆች ስለዚህ በቃቸው ቡና ሆነ ኒስ ኮፊ ገደብ ሊኖሩ ይገባል። ገደብ በተለይ ደግሞ ሰዓት በሉ እባካችሁ። ስለመብራ ስለ መብርሃን ይዘችኋሉ እህቶች አለ አገኘን ብላችሁ ወይም ደግሞ ከድብርት ያላቀቀን እየመሰላችሁ አትጠጡ። በቃ ይቅር። ምን ምናባቱ እንዲ ስምአቡ ከመሞት ቤቀር ይሻላል። ና ስለዚህ አትጠጡ። በቃ ተዉት። ሱስ ካለባችሁ እንደምንም ብላችሁ ታወቁት። በቃ ሲጀምር የሆነ ሚዛ ምን እንደሚያደርጉበት ራሱ አላቀ ሀገራችን ቡና ስንጠጣ ነው የኑር ነው። አስር ጀበና አስራ አምስት ጀበና እግዚአብሔር አ ግን፣ እዚህ አሁን እንሥኩፊ ኬሚካል ብሎ አይጠው ነው ብቻ ግን አትጠጡ ባካችሁ እና ከቻላችሁ የኢትዮጵያ ቡና ተፈጥሮ አጋጣሚ ካለ አረቦቹም አላቸው። ቤት ውስጥ ቆልታችሁ መጠጣት ትችላላችሁ። ያን ያህል ከሆነ ማለት ነው ፍላጎታቸው። እና ደግሞ አንደኛና ወሳኙ ነገር ምንድን ነው? እነሱ የሰጧቸው መድኃኒት እባካችሁ አትወሰዱ ዘንድ ስለፈጣሪ ስለፈጠራችሁ ንጉስ ብላችሁ እነሱ አረቦቹ መድኃኒት ሲሰጧቸው አትዋጡ። አብቡ እናንተ ባታነቡ ጎግል አርጉት። መድኃኒቱን ጎግል ላይ ገብታችሁ ማለት ነው አሻራ ይላል ጎግል ክሮም ላይ ስገቡ፣ ጎግል ክሮም ላይ ስገቡ፣ በጫፍ በኩል ኤክስ አለች። ከኤክሷ ቀጥሎ ጻፊ የሚለው ጋር ማለት ነው። ከዛ እሷ ጋር አለች የሆነች የማይክራፎን ምልክት። ማይክራፎን ምልክቷን ስነቂ ጻፊ ይልሽ እና ከጎን አራት ማዕዘን፣ አራት ማዕዘን በትንሿ ትመጣልሻለች። እዛው ላይ ያንን ስነኪው እንትን፣ ይመጣልሻል ካሜራ። እዛ ካሜራ ላይ የመድሃኒቱ መድሃኒቱን ካርቶኑ ከታች ያለውን ስሙን አሳዩ ለካሜራው። ከዛ ካሜራው እሱን አንስቶ ስለምን እንደሆነ መድሃኒቱ ይነግርሻል ማለት ነው። ለምን እንደምትወስ ስለምን እንደምትወስጂ እሱ ይነግርሻል። ስለዚህ ይባካችሁ እባካችሁ፣ እባካችሁ ስለ ወጣሪ ብላችሁ የራስ ምታት ቢሆኑ እንኳን እነሱ የሚሰጧችሁን መድሃኒት አትውሰዱ። በቃ ለራሳችሁ መኖር ከፈለጋችሁ፣ ጤነኛው መሆን ከፈለጋችሁ እነሱ የሚሰጧችሁን መድሃኒት አትው ሰዱ እቺ ልጅቷ አሁን እንደዚህ እንደዚህ አመመኝ ብላ ነው አሉ ማታ መድሃኒት ሰጥቷት ብሎ እንግዲህ ምክንያት እግዚአብሔር የፈጠረውን ፍጡር መውሰድ ይችላል። በአንድም በሌላ ምክንያት ሰው ግን ምንድን ነው የፈጠረው? የሚሰጧት መድኒት አይኖ ተወስዳለ መሰለኝ ቤቷ ያው እንጂ አንዴት የጦላቸው እግዚአብሔር ሞቁ አሁን እኮ ሰው መኮንንም መከራ ነው። በቃ ሰው እንደዚህ አርገዋት ነው። አረወት እንደዚህ አርገዋት ነው። የእግዚአብሔር የእግዚአብሔር የሚሰራውን ስራ እግዚአብሔር ፍጡር እንደሆነ እየረሳን ነው። በምስሉ ላይ የምትሰማ ይላል ማለት ነው። ግን እግዚአብሔር እዚች ቀን ባንድም በሌላም እንዳታልፋት ነው እዚች ቀን ድረስ ነው የምተነፍሰው ብሎ ነው የወሰዳት። እንግዲህ እግዚአብሔር ለነበሳቸው መጽናናት፣ ለልጆቿ ለእሷ ደግሞ እግዚአብሔር ወደማያልቀው ዓለም ወደ ራሱ ነው ወሰዳት፣ መንግስተ ሰማያትን ያወረሳት ማለት ነው። እና ምንም ማድረግ አይቻልም። ግን እዚህ የመዳም ቀመመች እዚያ ያገር ሰው ሀገር ያለ ነው። ቢያንስ ይህንን ነገር እያየን እራሳችን ላይ እስከሚደርስ ድረስ ባንቆይ እየተቀደሰ ሀሳብ ነው ብዬ ነው ማስበው። ምክንያቱም ዩኒስኮፊ አትጠጡ። በዛ ላይ እነሱ የሚሰጧቸው መድኃኒት አትውሰዱ። እነሱ የታሸገ ነገር ከውጭ የቺፕስ ኬክ ዩዝ እያሉ የሚያመጡላችሁን ነገርም አትብሉ። በዛ ላይ ደግሞ በእሱ አትሽወዱ

ቆማችሁ ለመተንፈሳችሁ ለመራመዳችሁ ሰርታችሁ ብሩን ነው እንዴት እንደምትታወቁ ታውቃላችሁ። ለመስራት ራስሽ መጠበቅ አለብሽ። ስለዚህ ባካችሁ ስለፈጣሪ ብያችኋለሁ። እንሥኩፊ ያተጠቅም የሚሰሯችሁ ማለት እንደ አቶ ሰው ደፋቀም ቁጥ ሰው ሰው እና ምን ልላችሁ ነው ዛሬ ጎራ ጎራ በየላይ ላይ ነው ብቻ ነበር እና በጣም ደስ ይላል አቀባበላችሁ እግዚአብሔር ይስጥልኝ በጣም ነው የማመሰግነው። ይኸው ቪዲዮ ልቀቂ በተባልኩት መሰረት ቪዲዮ የራሴን ያንን አጥፍቻለሁኝ የራሴን ቪዲዮ ለመልቀቅም ሞክራለሁ፣ አሁን በኋላ ማለት ነው። እና ደምሩኝ ማለት ነው መልሳለሁኝ። አመሰግናለሁኝ፣ በጣም ነው ሞዳችሁ። እግዚአብሔር ያግበረልኝ ብያለሁ ውዶች እሺ።